ሰላም ጤና ይስጠልን። ክቡራና ክብራት ይህ በጠለስ ሚዲያ በአሳየ ደርቢ የሚቀርበው የልዩ ዝግጅት መርሃ ግብራችን ነው። እናም በዛሬው ዝግጅታችን ለጠቅላይ ሚኒስትሩ ያዘጋጀነውን ነውን አሳዛኝና አዝናይ ጦማር ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስቲው ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች መማገራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮ ጋብዘን በቀጥታ ወደ ዕለቱ ልዩ ዝግጅት እናልፋለን። ጓድ ጠቅላይ ሚኒስተር፣ ከሰሞኑን እስክንድር የተባለ ሰውና አፋሃድ የተባለ ድርጅት የሚያመጡት አጀንዳ ወጥሮኝ እርስዎን ረስቼዎት ከረምኩ። እናም ትናንት በሃሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ግቢ ውስጥ ቆመው ሰርፕራይዝ ቢያደርጉ ጊዜ የሚከተለውን መልእክት ልልክለው ወደድኩ። ጓድ ጠቅላይ ሚኒስተር፣ የጥይት ፋብሪካው ውስጥ ቆመው ኢትዮጵያውያን ሆይ እንኳን ደስ አላችሁ በሚል ምስራት ንግግርውን እንደጀመሩት ሁሉ እኔም እንኳን አብሮ ደስ አለን ጓድ ጠቅላይ ሚኒስትር ማለት እፈልጋለሁ። በአንድ ወቅት ትራምፕ የተባለ ሰውዬ የተከሰከሰውን አውሮፕላን ብላክ ቦክስ ካላመጡ ፈረንጆቹ ሊተኩስ ቦኖ ብሎ ያስፈራራቦትን ተተኳሾች በሀገር ውስጥ ማምረት በመጀመርዎ እንኳን ደስ አለው ልሎ ወዳለው የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ፣ ብላክ ቦክሱ ላክ ነው ብሎ ዶክተር አብይ እና ዶክተር ከዶክተር አብይ ምሳቅ ነው መጀመሪያ መልሱ ሳቅ ነው። እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም። እና ብዙ ጊዜ ነው ደውሏል፣ ትራምፕ እና እኔ እናንተ ለኢትዮጵያ ስቤ ነው፣ እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የሚደውለው አለ እና ዶክተር አብይ የሰጠው መልስ ከማን አገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው አለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ይምቱና እንታያያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ጓደ ጠቅላይ ሚኒስትር ከዚህ ባለፈ ግን በፌስቡክ ካጋሩ መልእክት ስር በውጭ ሀገር ኢምፖርት በተደረገ ጥይት የሁለት ሚሊዮን አማራና ትግሬ ሕይወት መንጠቀውን ገልጬ አሁን በሀገር ውስጥ ጥይት ማምረት መጀመሮ ሌሎች ክልሎችም ላይ እንደ ትግራይና አማራ ያለ ተመሳሳይ እልቂት መፍጠር እንደሚያስችለው ሀሳብ የሰጠው ሲሆን ካድሬዎቹ ግን ይህን ኮሜንቴን እንደ ስህተት ቆጥረው የሰደቡኝ ስድብ በጣም እንዳሳዘነኝ ልነግሮ እወዳለሁ። ጓድ ጠቅላይ ሚኒስትር በሀገር ውስጥ ጥይት ማምረት መጀምሮ እጅግ በጣም የሚደንቅ ቢሆንም ጥራቱ ግን እንዴት ነው? የማይከሽፍና ኢላማውን በአግባቡ የሚመታ መሆኑ ተረጋግጧል ወይ? ካልተረጋገጠ የጥይቱን ጥራት የሚያረጋግጡባቸውን ክልሎች ልየታ አካሄዱ፣ ወይ ውሃ ፈሰሰ ወይም ህገመንግስቱ መንግስቱ ተጣሰ ብለው የትኞቹን ክልሎች ሊወሯቸው አሰቡ? ጓድ ጠቅላይ ሚኒስተር ኢምፖርት በተደረገ ጥይት ሲጨፈጭፉት የገረሙትን ህዝብ በራስ ሀገር ምርት የምትሞትበትን እድል ስላመቻቸውልህ ደስ ይበልህ የሚል መልእክት ወቅቱን የሚመጥን ሆኖ አግኝቼዋለሁ። አዎ ላለፉት ዓመታት ቀዳማዊት እመቤቷ በሁሉም ክልሎች እየዞረችና አርፋችሁ ዳቧችሁን ብሉ እያለች ዳቦ ፋብሪካ ስትገነባ ነበር። እርስዎ ደግሞ ያንን ዳቦ እየገመጠ ልቡ ያበጠን ሁሉ የሚያስተነፍስ እርሳስ ይዘው ከተፍ አሉ። ደግሞ ኮ ያስገረመን ጓድ ጠቅላይ ሚኒስትር የገነቡት የጥይት ፋብሪካ የራስዎን ሕዝብ ከሚጨፈጭፉበት ባለፈ ሌሎች ሀገራትም ኤክስፖርት የሚያደርጉት ጥይት የሚያመርት መሆኑ ነው። እርስዎም ባነበቶ እንደተናገሩት ከጥይት ኤክስፖርት ዶላር ማግኘት ጀምረናል 2014 ጥይት እንገዛ ነበር 2015 ነው ፋብሪካውን መትከል የጀመርነው አሁን ዛሬ እንዳያችሁት ዛሬ ኢትዮጵያ ክላሽ ብሬን ስናይፐር ድሽቃ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ጥይት፣ ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ ሶስት ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። ጠቅላይ ሚኒስተር፣ ከዚህ ጋር በተያያዘ ታስበው ድክም የሚያደርገኝ ነገር ምን አልፍሬድ ኖቤል የተባለ ሰው በአንድ ወቅት ደማሚትን ፈጠረ። እናም ከደማሚት ሽያጭ በተገኘ ዶላር ከበረ። የሚያሳዝነው ነገር ታዲያ አልፍሬድ ኖቤል ሞት እየቀረበው መሆኑን ሲረዳ ሰዎችን በሚገድል ደማሚት ሀብት ሲያፈራ መክረሙን ተረዳ። ሞት እያከፋፈለ በዶላር ሲንበሳበሽ መኖሩን አወቀ። እናም በእድሜ መጨረሻ ዘመንም ያፈራው ሀብት ሰላምንና ለሰው ልጅ የሚጠቅም ግኝትን ለሚፈጥሩ ሰዎች ሽልማት እንዲውል ተናዞ አለፈ። በዚህም መሰረት ከእለታት በአንዱ ቀን የሰላም ኖቤል ሽልማት ከእርሶ መዳፍ ላይ አረፈ። እናም ሽልማቱን ከተቀበሉ ጊዜ አንስቶ እስካሁን ባለው ጊዜ ውስጥ ሁለት ሚሊዮን ህይወት ከጨፈጨፉ በኋላ አሁን ላይ ደግሞ የሰላም ኖቤል ተሸላሚው መሪ እንደ አልፍሬድ ኖቤል ደማሚት ፋብሪካ ገንብተውልን ከቻሉ ከሀገረውም አልፈው የአፍሪካ ህዝብን የሚገድል ጥይት ፋብሪካ ገንብተው ከመጡ በኋላ መድኃኒት ፋብሪካ ወይንም ጤና ጣቢያና ትምህርት ቤት የገነቡ ይመስል ህይወት የሚያከስምና ተቋማትን የሚዋድም ተተኳሽ ገንብተው ኢትዮጵያ ተስፋ አላት በሚል ፉከራ ተከሰቱ። አሁን ኢትዮጵያ ስጋት የለባትም። አሁን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ፣ በሁሉም መስክ እመርታዎቹ እየታዩ እየተጨበጡ መጥተዋል። ኢትዮጵያ በእውነትም እያንሰራራች ነው። ኢትዮጵያ ተስፋ አላት። እኔ የምለው ግን ጓድ ጠቅላይ ሚኒስትር፣ እኛ ላይ የሚፈጽሙ ግፍ አንሶ ለአፍሪካ ወንድሞችና እህቶች ከጥይት ውጭ የሚመኙላቸው ነገር ምን ነው አጡ? በአህጉሩ ውስጥ ብቸኛው ግጭትም ጥይትም አከፋፋይ ምን ነው እኔ ብቻ ነኝ አሉ። ምክንያቱም ባለፈው ድሮን ማምረተውን ከነገሩን በኋላ በቅርቡ ወደ ሁሉም የአፍሪካ ሀገራት ኤክስፖርት እናደርጋለን አሉን። ለጥቁር ሕዝብ ከጥይት ያለፈ ነገር አያስፈልግም የሚል ድምዳሜ ላይ እየደረሱ ይመስል በትናንትናው ዕለት ደግሞ የጥይት ማምረቻ ኢንዱስትሪውን ወደ ጥምንጃ ማምረቻ ሳድገው ከተናገሩ በኋላ ፍላሽ ብሬን፣ ስናይፐር፣ ታንክ ከነት ተኳሹ ለአጉሩ እንደሚያከፋፍሉ ሲነግሩን ነበር። ጎብኚዎች እንደሚሉት ሲመጡና ግቢውን ሲያዩ እንደዚህ አይነት ኤርቤዝ ኢትዮጵያ እንዴት እንዴት አላት ብሎ ይጠይቃሉ። ኢትዮጵያ ማናት ነው መልሱ። እንግዲህ እንግዲህ የዚህ ተቋም ህልም በ2030 የዛሬ 6 ዓመት ገደማ በአፍሪካ ውስጥ አንዱ ስመጥር ሰፕላይ ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። ጓደ ጠቅላይ ሚኒስትር እውነት እውነት እልዎታለሁ የኢትዮጵያ ህዝብ ሙሉ በሙሉ ተረድቶታል የሚል እምነት ባይኖረኝም፣ በበኩሌ ግን አሁን ላይ የሚያደርጉትን ብቻ ሳይሆን ወደፊትም የሚፈጽሙትን ካወቅኩ ቆየው። በስካሁኑ ጉዞ ከሚወድሙት ክልል ባለፈ የሚያለሙት ክልል መኖሩን፣ ከሚያፈርሷት ሀገር ፍርስራሽ ላይ አዲስ ሀገር እያነጹ መሆኑን፣ በግላጭ ከሚያስመርቋቸው ፕሮጀክቶች ባለፈ በድብቅ የሚያስገነቧቸው ህንፃዎችና ፕሮጀክቶች መኖራቸውን እረዳለሁ። ኢትዮጵያን የሚቀልመውንና ትርፍ አምራቹን የጎጃምና የአማራ ምድር ታንክ የሚተራመስበት ካደረጉ በኋላ አርበቱ አደሩን የቦረናና ጎጂ ምድር ትራክተር የሚርመሰበስበት የእርሻ ክልል እንዳደረጉት ማይኔ በብረቱ አይቻለው። ትናንት ያስመረቁት ጥይት ፋብሪካም ከምንም በላይ ለኢትዮጵያውያን ስጋትና ጥቃት አዝሎ መምጣቱ ግልጽ ነው። ካድሬዎቹ ኤርትራዊ ወዮልሽ ሲሉ ቢሰሙም እውነታም ግን የእርሶ የጥይት ፋብሪካ በኢትዮጵያ ያለውና ላይ ኦሮሚያን የሚያስፋፋ መሆኑ ግልጽ ነው። ቀን በነ ዳንኤል ክብረትና ተመስገን ጥሩነህ ተከበው ምድር ላይ በቀለም የተኳለውን የኢትዮጵያን ባንድራ እየረገጡ ወደ ፋብሪካው ከገቡ በኋላ ከካሜራ ፊት ቆመው ኢትዮጵያ ተስፋላት፣ ኢትዮጵያ እያንሰራራች ነው ምናምን ምናምን እያሉ ካሾፉ በመኋላ ማታ ኦድዶችን ሰብስበው አሁን እንግዲህ የጥይት ፋብሪካችን ስራ ከጀመረ የተተኳሽ ችግር ስለማይኖርብን ግዙፍ ወታደር መገንባት አለብን፣ ከዚያ የሀገር ኦሮሚያ ምስራት ለማደናቀፍ የሚሞክሩን ሁሉ መጨፍጨፍ ነው እንደሚሏቸው ጥርጥር የለውም። ባለፈው የአድዋ የድል በዓል ዋዜ ማለት በአጼ ምኒልክ ቦታ ራስዎን ተክተውና በድሮን በብሬን የጨፈጭፏቸውን ሁለት ሚሊዮን ነፍሳት በጣሊያን ሰራዊት ቦታ ተክተው ባስተላለፉት የእንኳን አደረሳችሁ መልእክት አንዳንድ ኢትዮጵያውያን አፄውን ከአድዋ መነጠል ከመንግስት አይጠበቅም እያሉ ሲንጫጩ እርስዎ ግን የጥቁር ሕዝቦች የድል ቀን የሆነውን አድዋን የብልጽግና የፕሮፓጋንዳ ቀን አድርገው በደብዛዛው እንዲያልፍ ካደረጉ በኋላ ማታ ኦህዱዶችን ሰብስበው ዘንድሮ የአደባባዩን በዓል የአዳራሽ አድርገነዋል፣ ከርሞ ደግሞ አዳራሹንም ናፍቀን ታስቦ የሚውል እናደርገዋለን እንዳሏቸው ከታማኝ ምንጭ ካገኘሁት መረጃ ተረድቻለሁ። አፄ ምኒልክም ብቻ ሳይሆን አድዋንም ሆነ ኢትዮጵያን አምርረው የሚጠሉ ከንቱ መሪ መሆኑ እናውቃለሁ። ምንም እንኳን አብዛኛው ህዝብ እንዳወቀውት ቢረዱም እስካሁን ድረስ በተግባሮ ፀረ ኢትዮጵያ ቢሆኑም በንግግሮ ግን ኢትዮጵያ ትበለጸጋለች፣ ኢትዮጵያ ትመነደጋለች እያሉ ሲያለምጡ እና ሲያላግጡ ነበር። አሁን ግን እውነተኛ ማንነቶ በሁሉም ነገር የሚገለጽበት ጊዜ እየመጣም በሆኑ በሆነ ግና ኦፊኮ ባለፈ በኦሮሚያ ምድር በሚንቀሳቀሱ አሶሲሽኖችና ድርጅቶች አማካኝነት የኦሮሚያ መከላከያ ይዋቀር፣ ወሎ፣ ሞያሌ፣ ድሬዳዋ፣ መተከል ወደ ኦሮሚያ ይካለል፣ በኦሮሚያ ክልል የሽግግር መንግስት ይመስረት የኦሮሚያ የራስን እድል በራስ የመወሰን መብት ሲረጋገጥ እያሉ የሚቀጥሉና በኢትዮጵያ ፍርሰት ላይ አዲስ ሀገር ይዋቀር የሚሉ ጥያቄዎችን አሰምተውናል። አሶሴሽኖቹም ሆኑ ፓርቲዎቹ ያወጡት የኢትዮጵያ ትፍረስልን መግለጫ በእርስዎ ትዕዛዝ የወጣ በመሆኑ በፈገግታ ካለፏቸው በኋላ ኢትዮጵያን እናድን በሚል አቋምና የነጋ ኮከብ በሚል ስም ፓርቲ ሊመሰርቱ የነበሩ ፖለቲከኞችን ግን ለቃቅመው ከእስር ቤት ሲያስገቧቸው አይተናል። እናም ትናንት ያስመረቁትን የጥይት ፋብሪካ የኢትዮጵያ አስመስለው ካወሩ በኋላ አመሻሽ ላይ ከወድዶች ባለፈ እነመራራን እና ዳውድ ኢብሳን ሰብስበው ጥይት ፋብሪካችን ስራ ስለጀመረ በመግለጫችሁ የጠየቃችሁትን የኦሮሚያ መከላከያ ሰራዊት የሚገነባበት ጊዜው አሁን ነው የሚል ትዕዛዝ እንደሚሰጧቸው ጥርጥር የለውም። ጓድ ጠቅላይ ሚኒስትር በአደባባይ ስለሚያስመርቁት ጉዳይ ይሄንን ብዬ በሚስጥር ወደሚያስገነቡት ህንፃና ፕሮጀክት ስዘዋወር አዲስ አበባ ላይ የፌዴራል መንግስት ህንፃዎችና የህዝብ መኖሪያ ቤቶች እየፈረሱ እጅግ በሚገርም ፍጥነት የኦሮሚያን ግዙፍ ህንፃዎች እየቀለሱ መሆኑን አውቃለሁ። ሀገረ ኦሮሚያን የመገንባት ህልሞ በአዲስ አበባ የሚኖሩ ኢትዮጵያውያንን ቤት በማፍረስና ነዋሪውን በማፍለስ የሚወሰን ብቻ ሳይሆን የኢትዮጵያ ተብለው የሚጠሩ ተቋማትን ህንፃዎችን በማፈራረስ ጭምር የሚገለጽ በመሆኑ አዲስ አበባ የፌዴራል መሆኗ ቀርቶ ወደ ኦሮሚያ ትካለል የሚለው ጥያቄ በእርስዎ በኩል መልስ እያገኘ መሆኑን ጠንቅቄ አውቃለሁ። እርስዎ የፌዴራል የሚባለውን መንግስት ለመጣል ፌዴራል ላይ የተቀመጡ የክልል መንግስት በመሆኑ የፌዴራልም ሆነ የአዲስ አበባ ቢሮዎች ነባር ህንፃቸውን አድሰው ከመቀመጥ ባለፈ አንድም ህንፃ ሲሰሩ ታይተው ባይታወቁም ከአዲስ አበባ አካል ላይ ቆርጠው ሸገር የምትባል ከተማ ያዋቀሩለት የኦሮሚያ ክልል መንግስት ግን ድምፁን አጥፍቶና ወደ መሃል አዲስ አበባ ገብቶ ትልልቅ ህንፃዎችን ይሰራ ይዟል። አንዳንዶችንም ለማስተዋስ ያህል ይህ ህንፃ ለምሳሌ ግሎባል አካባቢ በቅርቡ የተሰራ የኦሮሚያ ፖሊስ ኮሚሽን ህንፃ ሲሆን ከዚያ በፊት ግን የገቢዎች ባለስልጣን ነበረ። ከሴንት ጆሴፍ ትምህርት ቤት ፊትለፊት የነበረው እና የአራተኛ ክፍለ ጦር የእንግዶች ማረፊያ የነበረውን ቤት አፍርሰውም በዚህ መልኩ እጅግ ግዙፍ የሆነና ከጀርባው ከኦሮሚያ ባህል ማዕከል ጋር የሚገናኝ የኦሮሚያ ሲቪል ሰርቪስ ህንፃን እንደገነቡበትና ያለምንም ምረቃት ስራ እንዳስጀመሩት የሚታወቅ ነው። ይህ ህንፃ ደግሞ ቂርቆስ ወረዳ 9 ደንበላ አካባቢ ከሽመልስ ቢሮ ፊትለፊት እየተሰራ ያለው የኦቤን ህንፃ ሲሆን ግንባታው በመጠናቀቅ ላይ ይገኛል። ይህንንም ህንፃ የሰሩት ከመቶ በላይ የግለሰቦችን ቤቶችና ህንፃዎችን ነጥቀውና አፍርሰው ሲሆን ከነዚህም መካከል አርባ አንዱ ተገቢውን መረጃ አላቀረባችሁም ተብለው በማስታወቂያ ሲጠሩ ነበር። በሌላ መልኩ ደግሞ ይህ ህንፃ ከብሮድካስት ባለስልጣን አጠገብ የሚገኘው የኦሮሚያ ኦዲተር ቢሮ ሲሆን የኛው ግዙፍ ህንፃም ከቃሊቲ ከሲሲአር ዲኤ ወይም ከማሰልጠኛ ፊት ለፊት የተሰራ የኦሮሚያ ኮንስትራክሽን ቢሮ ነው። የኦሮሚያ ወጣቶችና ስፖርት ቢሮም እዚያው ጠመንጃዣ አካባቢ የሚገኝን የመንግስት ህንፃ ቀምተው ያሰማመሩት መሆኑ ይታወቃል። ይህኛው ህንፃ ደግሞ በፍላሚንጎ ካፌ እና ሬስቶራንት እና በቀይ ሽብር ሰማዕታት መታሰቢያ መካከል የሚገኝ ሲሆን የኪራይ ቤቶች የሆነ ትልቅ ህንፃ ነበር። ለረዥም ዓመታትም አቢሲኒያ ባንክ ሲጠቀምበት የነበረ ሲሆን አሁን መስራቹን አስረውና ህንፃውን ቀምተው ለማን እንዳከፋፈሉት ግልጽ ነው። እነዚህ ሁሉ ህንፃዎችም በአጭር ጊዜ ውስጥ ተገንብተው ስራ የጀመሩ የኦሮሚያ ክልል መንግስት ቢሮዎች ናቸው። የሚገርመኝ ነገር ታዲያ ጓድ ጠቅላይ ሚኒስተር ከአዲስ አበባ አካል ላይ የሚፈልጉትን ቆርሰው በአዲስ አበባና በኦሮሚያ መካከል ወሰን አበጅቻለሁ ካሉን ብሎም ሸገር የምትባል ከተማ መመስረተውን ካበሰሩም በኋላ አዲስ አበባን ፊንፊኔ በሚያደርግ መልኩ ሁሉንም የኦሮሚያ ክልል የመንግስት ህንፃዎች የፌዴራል ቢሮዎችን በሚውጥ መልኩ አዲስ አበባ ላይ እንዲሰሩ ማድረጉ ሳይሆን ህንፃዎቹ ተጠናቀው ቢሮዎቹ ስራ የሚጀምሩት ያለምንም ምረቃና ግርግር መሆኑ ነው ጉዳዩ። አዲስ አበባን የመሰልቀጥና የመዋጥ አካል በመሆኑ የተነሳ ለወትረው ቴራዞ ነጠፍን፣ ሽንት ቤት ሰራን በሚል የምርቃት ዜና የአዲስ አበባን ጆሮ ሲያመግሉ እንደማይውሉ ሁሉ ትልቅ ዜናዊ መሆኑ የወድ ድምፅ የተሰርተው ተሰርተው ስራ ሲጀምሩ ግን ምርቃት ብለው በማጫጫ ፈንታ ድምፅን አጥፍተው ብሎም አላየንም አልሰማንም ብለው ያልፏቸዋል። ግንባታው የአዲስ አበባ ዲሞግራፊ ቅየራ አካል በመሆኑ በየሳምንቱ ተጠናክተው ስራ የሚጀምሩትን ግዙፍ ህንፃዎች እየሰራን ነው በሚል ዜና ላይ አጫጩኋቸው ይቅርና ኦሮሙማዊ ፕሮጀክት ከወረራና ከዲሞግራፊ ቅየራ ወደ ሀገረ ኦሮሚያ እስኪያመራ ድረስ ህዝቡ እንዳያቸውና አደጋ እንዳያጋጥማቸው በመጋረጃ ቢጋርዷቸው ደስ ይለወታል ህንፃዎቹን እናም ጓድ ጠቅላይ ሚኒስተር የፌዴራል መንግስት መሬት የለውም የሚለው የነቅ ጀላ መርዳሳና ኮሎኔል ገመች ብሎም ዳውድ ኢብሳ ንግግር በእርስዎ አማካኝነት ወደ ተግባር እየተቀየረ መሆኑ ግልጽ ነው። በመሆኑም የሆነ ጊዜ ላይ እናንተ በኦሮሚያ እና በአዲስ አበባ የምትኖሩ ኢትዮጵያውያን ሆይ የፌዴራል የሚባል መሬት ቀርቶ የፌዴራል መንግስት የሚባል ነገር አለመኖሩን አውቃችሁ በሀገረ ኦሮሚያ ጸባያችሁን አሳምራችሁ መኖር ትችላላችሁ፣ የሚል መልእክት ይዘው እንደሚመጡ መገመት አይቀብድም። የሚወድሙበትን ወረፋ የሚጠባበቁት ክልሎች መጪውን ጊዜ ተረድተው እንደ አማራ ፋነው በሚለኩሱት ትግል እቅደውን መክሸፍ ካልቻሉ በስድስት ዓመት ውስጥ ከአዲስ አበባ ባለፈ ጋምቤላንና ቤኒሻንጉልን ሰልቅጠው የኦሮሚያ ክልል እንዳደረጉት ሁሉ በቀጣይ ደግሞ ግልጽ ጥያቄ ከቀረበባቸው የሶማሊያ አካባቢዎች ባለፈ አፋርም ሆነ አሰብ የእኛ ነው የሚል ንቅናቄ ማስጀመረው አይቀርም። ምክንያቱም አሰብን የሚፈልጉት ለታላቋ ኦሮሚያ እንጂ ለኢትዮጵያ የባህር በር እንዲሆን አይደለም። በተረፈ ጓድ ጠቅላይ ሚኒስትር እርስዎና ስልጣን የጨበጠ ዘረኛ አስተሳሰቦ በሕዝብ ትግል እስካልተወገደ ድረስ በኢትዮጵያ ምድር ላይ ዘላቂ መረጋጋት ቀርቶ ጊዜያዊ እረፍት አይታሰብም። ከእርስዎ አውዳሚ ጥቃት መዳን የሚቻለውም ፊት ለፊት በመጋፈጥና እምቢ በማለት እንጂ በማፈግፈግና በመሸሽ አይደለም። ምክንያቱም ትናንት ከመሀል አዲስ አበባ ቤታቸውን ሲያፈርሱባቸው በርካቶች ሳይወዱ በግዳቸው ሸገር ወደሚባለው ምድር ለማፈግፈግ ቢሞክሩም፣ እርስዎ ግን ከቀጣይ ሳምንት ጀምሮ በሸገር ከተማ የሚገኙ 15 ሺህ ቤቶችን የማፍረስና 15 ሺህ ወላጆችን ከነቤተሰቦቻቸው ቤተሰቦቻቸው ሜዳ ላይ የማፍሰስ ፕሮጀክት አንግበው ዶዘርና እስካቫተሮን እያዘገጃጁ ነው። አፋን ኦሮሞ ተናጋሪ ያልሆነ ሕዝብ ሸገር ላይ እንዲቀመጥም ሆነ ሸገር ዳቦ እንዳላምጥ አልፈቅድም በሚል መርህ ሊጠራርጉት መዘጋጀትን እየሰማን ነው። ሌላው ቀርቶ የነፍጠኛው ስርዓት አይመለስም በሚል መፈክር የስርዓቱ ተጠቃሚ ለመሆን ሲሞክር የነበረው የስልጤ ኤሊትም በቤቴል ላይ ከሰራው ቪላ መካከል አንዳንዱ ምንጩ አልታወቀ ገንዘብ የተሰራ ነው ተብሎ እንዲወረስ፣ ግማሹ ደግሞ ህገ ወጥ ነው ወይንም ለኮሪደር ልማት ተፈልጎ ነው በሚል ምክንያት እንዲፈርስ መወሰኖ ተሰምተዋል። በከተማ ኮሪደር፣ በገጠር ኮሪደር የተሻለ ውጤት ማሳየት ችለናል። እዚያ አካባቢ በጣም ብዙ ውዥንብሮች እንዳሉ አውቃለሁ። አዲስ አበባን በሚመለከት ሁሉ ስራችን ሰው ተኮር ነው። ሰው እንዳይጎዳ ከፍተኛ ጥረት እናደርጋለን። ስራችን ግን አይቋረጥም፣ ገና እናፈርሳለን። እንዲያም ሆኖ ግን በቀላል መስዋዕትነት እርሶ ማስቆም ብቻ ሳይሆን ከነ ስርዓቱ ማክሰም የሚችሉት ኢትዮጵያውያን በየተራ መውደም በመፍቀዳቸው የተነሳ ከውጭ በማስገባው ጥይት ፈንታ በራስ ሀገር በተሰራ ምርት ልጨፈጭፈ ነው የሚል ዜና አምጥተው ቢነግሩትም፣ ከወሎ እስከ ቦሌ ሆራ ከደሬዳዋ እስከ ሸዋ ያለውን ምድር በኦፌኮና ኦነግስም ክሌም ማድረጉን ቢገልጹለትም፣ ብለውም የሀገሩንም ሆነ የራሱን ሕልውና አደጋ ውስጥ ቢከቱትም ምላሽ ሊሰጡ ባለመቻሉ የተነሳ ዋጋ እየከፈለ ነው በማለት የዛሬው ጦማሬን ስቆጭ ውድ የጠለስ ሚዲያ ታዳሚዎች፣ ደግሞ የቻናላችን ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ሚዲያችንን ታበረታቱ ዘንድ በመጠየቅ ነው። አመሰግናለሁ። አሳየ ደርቤ።